ጊዜው ብር ያለው አማርጦ የሚገዛበት ጊዜ ነውና ከአማራጭ ሁሉ ምርጥ አማራጭ 600 ካሬ ላይ የተንጣለለ ጂ ኤትስ ፋውንዴሽን ያለው ነገር ግን እስከ አራት የተገነባ እየተሰራ ያለ መገኛው፣ ከጎሮ ወደ ሰሚት፣ ከሰሚት ወደ ጎሮ በሚያስኬደው ኮሪደር ልማት ፏ ባረገው መንገድ ላይ የሚገኝ ጠቅላላ ኤሪያውም 600 ነው። የተገነባውም 600 ካሬ ላይ ነው። አፓርትመንት ነው። ሚክስድ ዩዝ ነው። ይሄ ቦታ ዋጋው በአፍ ለመናገር ይከብዳል። እጅግ ምርጥ የሚባል ዋጋ ነው ያለው። ከመቶ ሚሊዮን ብር በታች ነው። አስቡት። ይሄን ካልኩሌት አድርጉት። ይሄንን ጨርሶ የራሱ አድርጎ ከዛ ውስጥ የሚያልበውን ነገር አስቡት። ይሄን ልግዛ ብላችሁ ካሰባችሁ 944 36 59 59 ምርጥ ኢንቨስትመንት ነው